ነበርና ከሞት ነው የተረፍኩት። የምር ማለት ነው። ከዛ በኋላ ቀረፃ መቀጠል አልተቻለም እና እሱ ነው ቤቶች እየቀረፅን የኔ ባልሆነ የሚሰራው ልጅ አለ እና የቤቶች ትልቁ ቤት አለ። ከዛ ተከራ አይነች የኔ ካራክተር ከዛ ትወድቃለች ይላሉ። ራሷን ስታይ አይነት ነገር ነው የምትወድቀው። እና ከስራ ላይ ከዛ አይ እንትና ያደረገኝ ለክ ትይዘኛለህ ግን ስለው ውያው ምንም አታስቢ እንደ ይይዝሻለሁ ምናምን አለ። ዳይሬክተሩን ቼክ አደረኩ ምናምን ችግር የለውም ምናምን ሲል እኔ በቃ ሙሉ በሙሉ ነው የወደኩት። የምርሽን የወደኩት የምርኝ ነው በቃ። እና ሲወድቅ አልያዘኝም። እንፍትፍት እኔ በቃ የምር ነው እና ኮንትሮል ማድረግ አልችልም። ሰው የምር ነው የወደኩት። እና ሲወድቅ እሱ እንደዚህ መያዝ ነበር። እሱ ላይ ነው ምን ነው አለ አሮኖክቻ የሆነ ነገሩን እያስተካከለ ነበር። እኔ ታች ላይ ተገኛሁ እና እጭንቅላቴ ላይ ተመቶ ነበርና ከሞት ነው የተረፍኩት የምር ማለት ነው። ከዛ ኋላ ቀረጻ መቀጠል አልተቻለምና እሱን ልረሳው አልችልም። ከባድ ነው በጣም።